አንድ ነፍስ ያወቀ ሰው ማለት ነው። አስታራቂ ሆኖ ከተገኘ የሚያጣላና የሚያስታርቅ ነገሮች ለይቶ ያውቃል አለ። ምክንያቱም አስታራቂ ሆናለች። እሷ የሚያጣላ ነገር እያመጣችሁ እያወቃችሁ እንዴት ያስታርቃል ብላችሁ ታምናላችሁ? ይሄ አይነፋ አይነፋም። ፍቅር፣ ሰላም፣ ጤና፣ ፍቅር፣ ገንዘብ ይስጥልኝ። ውዲ ያገሬ ልጆች እንዴት ናችሁ? ከዚህ በፊት እንደተናገርኩት ሩታ የትም ማትሄድም ብዬ ነበረ። ያው ግምቴ ልክ ሆኗል ማለት ነው። በዛሬ ቪዲዮቻችን ሩታ ከሀገር እንደማትወጣና እንደቀረች ከፍቅር ጋር ሆና ገልጻልናለች ማለት ነው። እሱም ቪዲዮ አብረን እያየን እኔ ሀሳብ አስተያየት የለ እናንተ እሰጣለሁ እናንተ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ሩታና ብርሽ ተታርቀዋል። ለዛ ደግሞ በጣም ደስ ብሎኛል። ግን ቪዲዮን ሳየውም እናንተ የሆነ ቲንክ ያደረጋችሁት ነገር አለ ብዬ አስባለሁ ምክንያቱም ሩታና ያው እድሜ ለጋሽዬ ጋሽዬ ናቸው። ለዚህ ሁሉ ነገር መመስገን ያለባቸው አንቺ፣ ያው እንዳንቺ አክባ ልክ አልነበር። እንዳንቺ እንደ ሜሪ እንደ ጸጊ ከዚህ በላይ እንግዲህ መራራቅ ነበረባቸው፣ ግን እድሜ ለጋሽዬ ነገሮችን ነገሮቹን ሁሉ ፈተውታል። ሙሉ ጉዟን አስቀራታለው ብዬ ነው ለራሴ አምኝ የመጣት። ምክንያቱም ከዚህ በፊት የነበረውን እያንዳንዱን በማስረጃ ለማሳየት ለስ እንዴት ለጋሽዬም ቢብላ እንዴት ለአንቺ አስበሽዋል? ከአብርሽ ጋር ሆነሽ ስታስቀኛት የነበርሽ ልጅ አሁን ከጉዞዋ ልታግጃት ለምነሽ ልታስቀሪያት ማለት ነው። ለጋሽዬ እሺ ሳትል አረተይ ፍቅር፣ ተይ ፊልምሽን አትስሪብን ተይ። ያንን ነገር በቃ የእነሱ ነገር አስተካክዬ ወደ ራሴ ህይወት መለሳለሁ እንጂ ህይወቴን ትቼ የእነሱን ህይወት ለማቃናት ደፋቀና እያልኩ አልነበረም። እውነትም ስነግራችሁ ማለት ነው። አንዳንዴ ግን እኛ አበሾች ማለት ነው ስንመክር እንችልበታለን ግን እኛ አንኖሮ እንደምንመክረው እኛ ራሳችን ለሌላ ሰው አናደርገውም። ለፍቅረኛችን፣ ያጠገባችን አጠገባችን ላለ ሰው አናደርገውም። ለምንድን ነው? አሁን ፍቅር በጣም ነው ፉፉን ጥንብርኩሱን የምታወጣው። በፍቅር ራሱ አብሮ የሆኑም አይመስልምና፣ ግን እዚች ጋር ደግሞ የምታደርጋቸው ነገሮች በቃ የማይገናኝ ኖርስ በርስ ይጣረሳል። ፍቅራችን ሁለታችንም ከሚገባን በላይ ብዙ መስዋዕት ከፍለናል እና እንደዚህ በአጭሩ የሚያልቅ አልመሰለኝም ነበር። ነገሩ የሚስተካከልም አይስተካከልም ይሁን አላቅም። ብቻ እንደዚህ ግን ህይወታችን ሌላ መስመር ይዛል ብዬ አልጠበኩም ነበር። ፉ ከዚህ በኋላ ባታናግሪው ወይ ደግሞ ባትቀጥሎ አሪፍ ነው። ከሱ ጋር ለምን? ከሱ ጋር ያለችው ልጅ አሁን ላይ አሪፍ ናቸው፣ በእምነትም ስለሚገናኙ እሱ ትሻለዋለች። ከአንቺ ጋር ወደፊትም ብትሆኑ የምትበጣበጡ ነው የሚመስለኝ። ብቻ እስቲ ዛሬ የአብርሃምና የሩታን ነገር እናይና እንወስናለን የራሳችንን ነገር። እናንጠብቃቸው አላወድስ ጧት ማታ ይክፋ በኔ ዝምታ አፌባይ ነግርህ ልሳኔ ታማኝ አፍቃሪ ነኝ። እንግዲህ አንድ ላይ ይመጣሉ ብዬ አስቤ ነበር እንደ ፉና እንደ ርታ። ግን ለብቻው መጥቷል አብርሃም ቀድማዊ እንግዲህ። እና ምንድን ነው አለሁ፣ ሁሉ ሰላም፣ ሁሉ አማን፣ ሁሉ ሸጋ። እንኳን ደስ አለ። ሰሞኑ ቪዲዮ እንግዲህ የተወሰነ ነገር አይተናል። ሙሉንም እንግዲህ ከአንተ እንሰማለን እንጂ አሁን የነበረውን ሁኔታ እንኳን ደስ አለ የሚያስበል አይደለም። በቃ አረ እነት እንዴት እንኳን ደስ አለ የምትዪው አብረሽም የምትቀጥዪው ሰው ቢሆን ነበረ። ግን የሚሄድ ሰው እንኳን ደስ አለ አልሽኝ ማለት ነው ብዙ እንትና አያረገውም። ባሻ ግን በጣም በቃ የሆነ ነገሮች የሰለቸው ውላ ይመስላል። ምንም አይነት ጥረት እያደረገ አይደለም። ምንድነው አብሮ አልኖሩም ነው ወይስ ሚስቱ አይደለችም? ምንም ነገር አይታይበትም እኮ በቃ ለመታረቅ። ይባስ እሷን ሌላ ነገር ውስጥ ለመክተት እንጂ አዲስ ነገር ለመፍጠር ከእሷ ጋር ምንም አይነት ጥረት እያየሁበት አይደለም። ይህ ፍቅር እሺ ብትል እኮ ጋሽዬ፣ ትናንትና ያው ትልቅ ከሆነ ጋሽዬ አለ ሁሉ ለምንዋት እሺ ትለው ነበር። አንቺ ጠርሰተሻት አሁን። ምን መሰላችሁ፣ ለጋሽዬ እምቢ ብላለች እያሉ ያሉት በቃ አንድ ክፍል ለመጨመር ነው። ያው በዚህ ቪዲዮ እሺ እንዳለች ነው እየገለጹ ያሉትና ሌላ ተጨማሪ ደግሞ ለነገ ያዘጋጃሉ ማለት ነው። እና ምንም የሚደባበቅ ነገር የለውም። እኔ አሁን ይሄንን ነገር ልፋት ሆኖ ነው የሚታየኝ። ስለዚህ ብራም ስማኝ፣ ሺ አንዴ ስማኝ፣ አልበረረችም አይደለም? አልሄደችማ፣ ስማ፣ አልሄደችም አይደለም? ስለዚህ እዚህ ልጅቷ ካጠገብ ናት። ማድረግ የምችለውን ነገር መታረቅ የምችል ከሆነ በጣም ቀላል ነገር እኮ ነው። እውነቷን እኮ ነው። አሁን አብረሽ እንድትቀር ከፈለገ ማለት ነው የሷን ትኬት ወይ ፓስፖርቷን መደበቅ ይችላል እኮ ቀላል ነው። ያው በረራ እውነት ከሆነ ማለት ነው። እሱ ምንም ግግም ብሎ በቃ ልትሄድ ነው። ታርቀና ግል ልትሄድ ነው። ምንም ማድረግ አልችልም፣ ምናምን ምን አይነት ስታፍ ነው እየተጫወተ። አንድ ያንን ውሳኔ በአንዴ ልታስቀይራት አትችልም እንዴ። ብዙ ጥያቄ ይኖራታል። ለዛ ጥያቄዎች ደግሞ መልስ መስጠት አለበት። ያ ጥያቄ ደግሞ እስካሁን የነበረ ነገር ይህንን ነገር እንድትወሰን ያደረጋት ነገር ስላለ ነው። ያ ነገር ደግሞ ይሄ ግንኙነት እና እነዚህ የፋይሎቹ ድብቅ ሚስጥሮች ናቸው የሚሆኑት ማለት ነው። ስለዚህ እሷን ለማስቀረት ያለው አጋጣሚ ይሄ ነው። ባለፈውም ያላመኑኝ አንድ፣ አንተ ስለሌለ ነው። ሁለት ደግሞ እነዚህ ማስረጃዎች፣ ስለ ፋይሎቹ ምናምን ማሰብ ነበረብኝ። ይህንን ነገር አላሰብኩትም ነበር። ገባ ምንም እኮ ፋይልም ምናምን ማሳየትም እኮ አይጠበቅም። በቃ ታረቁ አለ። በሽማግሌ በሽማግሌ እኮ ስትታረቁ፣ ነገሮች ሁሉ ጸቦቹን በቃ ወደ እርቅ ነው የሚቀየረው። ስለዚህ የተጣላችሁትንም ቂም የያዛችሁትንም ነገር ሁሉንም ነገር ነው ምትረሱት። አደለ እርቅ የሚባለው እንደዛ ነው። አንቺ ፋይል ስላሳየሽ ወይ ደግሞ ሌላ ነገር ስላሳየሽ የምትቀርበት ምንም ምክንያት የለም። እሷ ትዳሯ ነው በቃ እስከታረቀች ድረስ የትም ማትሄድም ገለች። በጠዋት የወጣቸው ኤርፖርት ማለት ሆነ ማስተካክለው ጉዳይ አለ ብላ ስለዚህ ትምጣ ያለውን ነገር ከራሷ ነው መታችልሽ ስለዚህ አውሪያት ስልሽ እኔ አሁን እኔ እንዲህ እንዲህ ብዬሽ ማውራት አልችልም። ትናንትና በፋዘር ፊት ብዙ ነገር ብያታለሁ። አይ እሷ ስትመጣ አዲስ ነገር ነው የምፈጥር አይመስለኝ። በጣም የሚገርመኝ ማለት ነው የሚገናኙበት ቦታ ወይ ካፌ ወይ ደግሞ የሆነ በቃ ልዩ እንትን የለውም። በቃ እዛ ፍሬንድሺፕ መናፈሻ ውስጥ ነው ግቢ ውስጥ ምኑ ጋር እንደሆነ አይናገሩም፣ ግን ሲመጡ መጣች መጣ ይባባላሉ። እዚች ጋር የባነኑ አይመስለኝም። ወይ ደግሞ ኦዴንሱ አያውቅም፣ ምንም ችግር የለውም ብለው ሊሆንም ይችላል። አይታወቅም። ታከላለሽ ጨረሽ አረባሻ ተውተው ምን አይነት ቡድኖ የሚያራምደው በቃ ይጅልኝ እኮ እያላት ነው የሚመስለው እንዴ። ተስተካከለልሽ የጠራችሽ ምክንያት እኔና ፍቅር ከዚህ በፊት ምንም አይነት ግንኙነት እንዳልነበረን ልትነግርሽ ይህን ነገር ውስጥሽ ላይ ካለ ምንም አይነት ግንኙነት አልነበረንም እያለችሽ ነው። እኔም ደግሞ ነግርሻለ፣ ትናንትና እና በእሷ ፊት እየነገርኩሽ ያለሁት ሞር ኮንፊደንስ እንዲሰማሽ ስለፈለኩኝና ምንም አይነት ነገር አእምሮሽ ላይ እንዳይኖር ስለፈለኩ ይህን ማድረገው ደግሞ ለማስቀረት ብዬ አይደለም እኔ። ግን አእምሮሽ ንጹ እንዲሆን ስለምፈልግ ነው። ገባሽ? ቆይ ምንም አይነት ግንኙነት እንደሌላችሁ የምታረጋግጡት አሁን ነው እንዴ? ለማስቀናት ከእሷ ጋር ቤትህ እራት ትጋብዛት አለ፣ አብረሃት መዝናኛ ቦታዎች ትሄዳለ፣ እሷን ሚስትህን ለማስቀናት ይዝሃት፣ እሷ ትመጣና አላስፈላጊ አክሽኖች ታሳዩ ነበር። በዚህ መንገድ አሳይታችሁ ነው እንዴ እሷ እንድታምናችሁ የምትፈልጉት? እኔ እንዴት አይነት አስተሳሰብ ወይ ደግሞ እንዴት አይነት ስክሪፕት ነው አይደለ አላደረግሽውም ገና ማታ ነው የምትሄጂው ጊዜ አለሽ እኮ ሳረገው ታየዋለሽ መጠበቅ ከቻልሽ ማለት ነው ቀላል እኮ ነገር ነው አልሄድሽም ምናምን ለሚለው ሴር የምታየው ነገር አይደል እንደ ምን ምን ሁሉም ያስቸኩል ጉዳይ አይደለም እኔ በጣም የሚገርመኝ ማለት ነው የካናዳ ቪዛ በጣም ሲምፕል አረጋችሁት በአሁን ሰዓት በፊት ቀላል ነበረ ብዙ የሚከብድ ነገር አልነበረውም አሁን ላይ ግን በጣም ከብዷል እኮ እንዴት ቶሎ አምለክታ ቶሎ ልታገኝ ትችላለች ቪዛ ሲቀጥል ፕሮሰሱን ራሱ ምንም አላሳይችልም? ቪዛ ጀማመሯን ምናምን ኤምባሲ ፎርሟን ምናምን ምንም አይነት ማስረጃ አላሳይችልም። እና ዝም ብሎ ለምንድን ነው የሚያደነቁሩ ካናዳ ካናዳ የሚሉን ነገር፣ በስድብም በድርጊትም ያለውን ነው ነገር የለን ሁሉንም አየ ነው። ስለዚህ ሁሌ ሕፃንነት ሁሌ ደግሞ አድሮ ጭቃ አድሮ ቃሪያ መሆን የለብንም። ጥሩ እስኪ ያው አለች ከምትነግሪኝ ነገር አንፃር ነው ሊወሰን የሚችለው። አያችሁ ሴት አፕ ሲመቻች መቻች ከምትነግሪኝ ነገር አንጻር ነው ሊወስን የምችለው። ያ ምን ማለት ነው? የምታሳያት ነገር እንዳለና ያው እንደምታምናት በቃ ግልጽ አደረገችው ማለት ነው። ካሳየቻት ታምናለች፣ የትም አትሄድም ማለት ነው። ፊልሙ ቀስ እያለ እየገባችሁ ይመስለኛል። ድርጊቱን ፈጻሚ ነው፣ ፈጣሪ ደግሞ ሀሳቢ ነው። ምልልሽ ፈልጊ ነው። ወርቅ የተወደደው በሳት ተፈትኖ ነው ወርቅ በሰው ልጅ የተወደደው ራሱን አቃሎ ጭቃ መስሎ ነው። እንደዛ ነው የሚባለው፣ ግጥሙም ዘፈኑም እንደዚህ ነው። እዚህ አዲስ አበባ ላይ አሁን ሁሉም እኔ ተወቃሽ እያደረገ ነው ምናምን እና ከፉ ጋር የመጣሁት ሌላ ሰው ጓደኛ ምናምን አላፈራሁም። ትንሽ ጌጥ ስለሆነ የመጣሁት ማለት ነው። እና ውስጥሽ ደም ተውቆስ ለምን ለእኔ አደጉ ይልኝም ታዲያ እንዴ፣ በደንብ ያሳይሻል። እናንተ የምታውቁት ፍሬንድሺፕን ብቻ ነው መሰለኝ። ሌላ ሰው ካላወቅሽ እና ያ ያ ነገር ረዳሻ ለሆነ ፈልጌ ነው በቃ። ብዙ ነገር አሳልፈሻል፣ ብዙ እንትን ብለሻል። ግን እልህ ያለብሽ ሴት ትመስያለሽ ሳይሽ፣ እና በእልህ ወደ አብርሽ የምትመለሽ ይመሰለኝ እንጂ ሌላ ሌላ ነገር አይደለም። በእልህ እኮ ወርቅ የለም እልህ ተጨምሮበት ሁለት ባልና ሚስት ተጣልተው እል ሲጨመርበት ሌላ ሰው ሲጨመርበት አስቡት ምን ያህል ነገሩ ሊሰፋ እንደሚችል። እኔ የትም ማለም አይቻል አቅ በል ሰው ይመለሳል ተብሎ ኖ ነው ለሌላ ጊዜች ግን በጣም ተስተካከ ከዚህ በኋላ የምትሰሩትን ፊልም ቢኖር እንደዚህ አይነት ነገር እንዳሰ አውቀን ያደረግነው ነው። ና ብርሃም እኔ ሁለት ቴሌግራም ነው ያለኝ። አንዱ ቴሌግራም ፉጋ አለ። እኔ የምንጻጻፈው በአንደኛው ቴሌግራሚ ነው። እሱ እንደሚያውቀው ስለማቅ እንደሚያየውም ስለማይ ላክ ለምን ዋናው ነገር ለምን ተላላካችሁ? ምንን አስመልክቶ ነው የተላላካችሁት? ይሄ ነገር ይመጣል ብላችሁ ነው ወይስ ምን ፈልጋችሁ ነው እናንተ ራሳችሁ የተላላካችሁት? ያን ጽሁፍ፣ እያንዳንዱን ጽሁፎቹንም ቮይሶቹንም። አንዴ ኖርማል ፉጌር የሌለው ቴሌግራሜ ነው። ዝም ብላ እኮ ነው ወደ ላይ ወደ ላይ የምታረጉት። ኢንቮይስ ብቻ አዳምጭ። የመጀመሪያ ቀን በቃ ብዙ ቀናት ሆኖናል ካወራን እኔ እና እሱ። ግን በእሷ ተሰምቶት እኛ ለምን አንሰማውም? እሺ ቮይሱ የእውነት ከሆነ ለምንድን ነው ለኛ እንድንሰማ የማይፈቅዱልን? ምንድነው? ይሄን ያህል የተለዋወጣችሁት መረጃ ምንድን ነው? የመጀመሪያ ያገናኘን ቮይስ ይሄ ነው እና ከዛ እኔ የመለስኩለት ነገር አለና ይሄ ፐብሊሽ መውጣት የለበትም ፐብሊሽ መውጣት የለበትም ብለሽ ነገርሽን እኮ ያወራችሁትን ነገር ነገርሽን ግን ፐብሊሽ መውጣት የለበትም ብለሽ ደግሞ እዚሁ ታወሪያለሽ። ኧረ ምንድን ነው? ክላሽ ያደርጋል። ይሄን ነገር አጥምታችሁ ስሩ። ቪዲዮንም ያ የማስታረቂያ መንገድ ነው ብዬ ስላሰብኩኝ ያደረግኩት አመንኩበት። ያ ምክንያት፣ በቃ ያስታርቃችኋል ብዬ አመንኩበት ስላመንኩበት ወደ ድርጊት ገባው። አንድ ነፍስ ያወቀ ሰው ማለት ነው፣ አስታራቂ ሆኖ ከተገኘ የሚያጣላና የሚያስታርቅ ነገሮች ለይቶ ያውቃል አይደለ? ምክንያቱም አስታራቂ ሆናለች እሷ። የሚያጣላ ነገር እያመጣችሁ እያወቃችሁ እንዴት ያስታርቃል ብላችሁ ታምናላችሁ? ይሄ አይነፋም፣ አይነፋም ፍቅር። አሁን ግን ሁሉንም ነገር አንድ በአንድ አሳይተሽኛል ማለት የመጀመሪያ ቀን ሲያወራሽ የነበረውንም ስሜት ሰምቻለሁኝ። አንድ ሩታ ግን በጣም ጥሩ ልብን ያላት በእውነት እንደዛ ስታደርጋትን የነበረችን ልጅ በአንድ ጊዜ እንደዚህ ስትላት ማመኗ ይገርማል እንዴ! የድሮ ለዛውም፣ የድሮ ፍቅረኛው የአብርሽ የአሁን ሚስቱ ደሞ እሷ ሩታ ነች። ተናዳጇ፣ አናዳጇ ደግሞ የድሮ ፍቅረኛውና፣ ማመኗ ራሱ በጣም ነው የሚገርመው። እኔ በጣም ገገማ ሰው ነኝ በቃ የሆነ ነገር አሰብኩኝ። በጣም እገግማለው ነው እና ፉም ሆነ ማንም ሰው እኔ እንትን አይለኝም። በቃ ስስ ብልቴ አባቴና እናቴ ናቸው። ማራዘሙን እንኳን አልችልም፣ ምክንያቱም ከዚህ በፊት ቀኔ ደርሶ ለማራዘም እንትን ብዬ የዛሬውን ቀጠሮ ያዝኩት። ለዛ ስለሆነ ማራዘም አልችልም፣ ምንም ማራዘም አልችልም። ምናምን ነገር ብሎ ነገር የለም እኔ ሙሉ ለሙሉ ዋሽተውናል ነው ምለው። ለመሰላችሁ እንደዛ ምለው። ሲጀመር ፕሮሰሷን ስታደርግ የሄደችበትን ነገር መጨረሻ ላይ ቪዛ ሲመታላት ፓስፖርቷን ብታሳየን፣ ከዛ ደግሞ ትኬት ስቆርጥ የፍላይት ትኬቷን ስቆርጥ ብታሳየን፣ ከዛ ደግሞ መጨረሻ ላይ የው ዛሬ ልክ አንድ አበሻ ከሀገር ሊወጣ ሲል ድርቆች፣ በርበሬ፣ ቂቤ ምናምን የሚባሉ ነገሮች ይዘጋጃል። እነዚህ እነዚህ ነገሮችን ብታሳየን ኖሮ ላመን እችላለሁ እንድጠረጥራቸው የሚያደርገኝ ነገር ቢኖር ይሄ ነው በቃ ምንም የሚያሳዩን ነገር ከላይ ከላይ ብቻ ነው ምንም የለም በቃ አሳማኝ ነገር የለውም እና ለዛ ነበር ያላመንኳቸው ማለት ነው በባባትሽ እሺ ኧረ በእናትሽ ልበልሽ በቃ እሺ እሺ ነው ተትቻው አለ ምን የት ፋይናል አስባችሁታል ማለት ማመን ያለብኝን ወይም ደግሞ ማሳየት ያለብሽ ነገራት አይደችኛል። በደንብ ደግሞ እንዳምንሽ ትቸዋለሁ። ልክ እንደገባሽ ያው ሙሉ ለሙሉ ጉዟን ተወቸው ተናግራለች ጋሽዬ ብላ ለፍቅር ተሸንፋለች። ይሄ አስገራሚ ነገር ነው። እኔ ከመጀመሪያውን ጀምሮ ውሸት እንደሆነ እንዳላመንኳቸው ለእናንተ ስናገር ነበር። ያው እንግዲህ ግምቴ ልክ ሆኗል። ከዚህ በኋላ እንግዲህ ያለውን ነገር እምናየው ይሆናል። ወይ በፕራንክ ይመጣሉ ወይ ደግሞ በሲዝን ቱ ሊመጡ ይችላሉ ማለት ነው። ለማንኛውም ማይ ፋሚሊ ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ኑልኝ።